የልበቅና የታዳጊነት ዕድሜ የሆነ የዩኒቨርስቲ ተረፈ ምግብ እየበላ የቀን ስራ እየሰራና እንደ እናቱ የሚቆጥራቸው አያቱ በሚሰሩበት ባህር ዳር ዩኒቨርሲቲ ውስጥ በአትክልተኛነትና ጽዳት ስራ ደፋቅና ብሎ የሕይወት ብርቱ ትግልን ገና በልጋነቱ ተጋፍጧል። በርካቶች መልክተኛው በሚል የመልካም ግብር ስሙና በማኅበራዊ ትስር ገጹ ስያሜ ሲያውቁት፣ ሙሉ ስሙ ግን ስነ ጊዮርጊስ ሸቱ ይሰኛል። ወላጆቹም በልጅነቱ የተነጠቀው ስነ እንደ እናትም እንደ አባትም ሆኖ ያሳደጉት አያቱ እንደሆኑ ይናገራል። ባህር ዳር ከተማ ተወልዶ ሁሉ ያደገው ስነ ጊዮርጊስ በባህር ዳር ከነማ የእግር ኳስ ቡድን ውስጥ በግብ ጠባቂነት እስከ ፕሪሚየር ሊግ ድረስ ተጫውቷል። ሰዎችን የመርዳት ስራን የጀመረው በእግዚአብሔር ፍቃድ እንደሆነ የሚገልጸው ስነ የመልካም ግብሩ አርያ ግን አያቱ እንደሆነች ይናገራል። ሁላችንም ስንመሰገን ስራችን ሲሞካሽልን፣ በደስታ እንጦፋለን። አጠፉ ተብለን ስንወቀስ ግን ለመደበቅ እንሽለከለካለን። መልክተኛው ስነ ጊዮርጊስ ግን ለአምስት ዓመታት ሙሉ በጎ ስራው እየተመሰገነለት፣ ሁሉም ሲያሞካሸው ራሱን ሳያሳይ ስራውን ብቻ እያሳየ ኖረ በተሳሳተ ሳቢ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶ ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጽ ልጁ ኮኔ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ስነ የበጎ ስራው የብዙ ችግረኞች ሀዘንን የሚያስወግድ ነውና ሥራውን እንደሚቀጥልበት ተናግሯል። እንደዚህ ያሉ ልበሰፊ ደጋጎችን ያብዛልን በእነርሱ የበርካቶች ህይወት ይቃናልና። መልክተኛውንም ባላደራውንም ለበጎ ግብራችሁ እጅ ነስተናል። እንደዚህ አይነት መርጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።